የኤጀንሲ ፈቃድ በምን ምክንያት ሊታገድ ይችላል? ይህ በጠበቃ መሃመድ መብራት የተዘጋጀ የሚቀርብላቸው የህግ ፕሮግራም ነው። እንግዲህ አንድ ኤጀንሲ ሰራተኞችን ወደ ውጭ ሀገር በመላክ ወይም ስራ በማፈላለግ እንዲቀጠሩ የሚያደርግ ኤጀንሲ በምን ምክንያት ፈቃዱ እንደሚታገድ ጠቅስላቸዋለሁ ዛሬ። በአዋጅ ቁጥር 923 አንቀጽ ሁለት ላይ እንደተደነገገው አንድ ኤጀንሲ ወደ 16 የሚደርሱ ጥፋቶችን ሲያጠፋ ከነዚህ አንዱን ሲያጠፋ ከ16ቱ አንዱን ሲያጠፋ የፈቃድ እገዳ ሊደርስበት ይችላል ማለት ነው። እንግዲህ የመጀመሪያው ወይም ሀ ላይ የተጠቀሰው ጥፋት ሚኒስትሩ የላከውን ወይም የመደበውን የስራ ሁኔታ ተቆጣጣሪ ስራ ማሰናከል ወይም ለማሰናከል መሞከር፣ ለሚኒስትሩ ወይም አግባብ ላለው ባለስልጣን በቅድሚያ ሳያሳውቅ ስራ አስኪያጅ ወይም የአመራር ቦርድ አባል መሾም ወይም ሰራተኛ መቅጠር። አመርሃ ቢያንስ የስምንተኛ ክፍል ትምህርት ያላጠናቀቀና አግባብ ካለው የምዘና ማዕከል የሙያ ብቃት ማረጋገጫ ማስረጃ ያለያዘን ሰራተኛ መመልመል። መ በራሱ ኤጀንሲ የተመዘገበን ሰራተኛ ካልሆነ በስተቀር ማንኛውም አሰሪ ሰራተኛ እንዳይቀጠር ተጽዕኖ ማሳደር ወይም ተጽዕኖ ለማሳደር መሞከር ሰ ያለ በቂ ምክንያት ሰራተኛን በህጉ በተወሰኑ ጊዜ ውስጥ ለስራ ማሰማራት አለመቻል። ረ የላካቸውን ሰራተኞች መብት፣ ደህንነት እና ክብር በመጣሱ ምክንያት ለሚቀርበው አቤቱታ መፍትሄ አለመስጠት። ሰ በህግ አግባብ የሚኒስትሩ ወይም አግባብ ያለው ባለስልጣን የሚሰጣቸውን ትዕዛዞች፣ ማስታወቂያዎች አለመፈጸም እና ሌሎች አሰራሮችን አለመከተል። ሸ ሚኒስትሩ ወይም አግባብ ያለው ባለስልጣን የሚጠይቃቸውን ለስራ የተሰማሩ ሰራተኞች ወቅታዊ ሪፖርት የተገኝ የተገኙ ክፍት የስራ ቦታዎችን በስራው ምክንያት ከውጭ አገር በኮሚሽን መልክ ገብ የተደረገለትን የውጭ አገር ምንዛሬ ገንዘብ መጠን በየወቅቱ አለማሳወቅ። ቀ በተለያዩ ምክንያቶች ከስራ የተለዩ ሰራተኞችን ዝርዝር እና ሌሎች ተመሳሳይ መረጃዎችን በሚኒስትሩ ወይም አግባብ ባለው ባለስልጣን የሚጠየቁ መረጃዎችን አለማቅረብ፣ በፈቃዱ ስራውን በሚያካሄድበት ቢሮ ውስጥ ግልጽ በሆነ ቦታ አለማስቀመጥ፣ ተ በዚህ አዋጅ መሰረት መሰጠት የሚገባውን አገልግሎት በተሟላ ሁኔታ አለመስጠት፣ ቸ የሰራተኛውን ደሞዝ ወይም ሰራተኛው ወደ አገሩ የሚልከውን ገንዘብ መያዝ ወይም ወደ ተገቢ ቦታ አለመላክ ማለት ነው። ሃ በራሱ ባልሆነ ምክንያት ወደ ስራ ያልተሰማራ ሰራተኛ ያወጣውን ወጪ ያለመተካት። ነ ለሰራተኞች የቅድመ ጉዞ ገለጻ እና ምክር አገልግሎት አለመስጠት። ሰራተኛው ለስራ በሄደበት አገር የአካል ጉዳት ወይም የሞት አደጋ ሲደርስበት የአደጋውን መንስኤና የተወሰዱ የመፍትሄ እርምጃዎችን ወዳውኑ በማጣራት ለሚኒስትሩ አለማሳወቅ። እነዚህ እንግዲህ ወደ 16 የሚደርሱ ምክንያቶች ናቸው ማለት ነው። ከእነዚህ ምክንያቶች አንዱን የፈጸመ ኤጀንሲ ወይም የስራ ቅጥር አመቻች ኤጀንሲ ማለት ነው፣ ፍቃዱ የሚታገድበት ሁኔታ አለ። እነዚህ ድርጊቶች ከተከሰቱ አቤቱታ ለስራና ክህሎት ሚኒስቴር በማሳወቅ እንዲታገድ ማድረግ ይቻላል ማለት ነው። ስለዚህ እነዚህን ጥፋቶች ካጠፋ ፈቃዱ የሚታገድበት ሂደት አለ። ለጊዜውም ቢሆን ታግዶ ጉዳዮች ተጣርተው መፍትሄ እስከሚሰጠባቸው ድረስ ታግዶ የሚቆይበት ሂደት ስላለ ሁላችንም፣ ባለ ኤጀንሲዎችም ወይም ተቀጣሪዎች፣ ይህንን ጥንቃቄ ልናደርግ ይገባል ማለት ነው። አመሰግናለሁ።